ሰላም ሰላም፣ ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የዚህን የኮሎ እድሜ የሚያሳጥሩ ነገሮች ምንድን ናቸው የሚለውን እንመለከታለን። ኮሎ እንግዲህ እንደምትመለከቱት የሞተራችን የጀርባ አጥንት ነው ማለት ይቻላል። ከባድ ኃላፊነት ነው ያለበት። ለምሳሌ እያንዳንዱ ሲሊንደር ውስጥ እዚህ ውስጥ የሚፈጠረው ኃይል በዚህ በኩል ተደርጎ የሚመጣው ኮሎ ላይ ነው። ኮሎ ያንን ሁሉ ሰብስቦ ወደ ካምቢዮ የማስተላለፍ ኃላፊነት አለበት። ከዚህም በተጨማሪ እዚህ ጋር ያሉት እቃዎች ወደ ላይ ወደ ታች ወደ ላይ ወደ ታች ነው የሚጫወቱት። ይሄንን ወደ ዙር የሚቀይርልን ኮሎ ነው። ከዚህም በተጨማሪ መኪናው ላይ የሚነዱ በርካታ ነገሮች አሉ። እዚህ ፊት ለፊት ለምሳሌ ማየት ትችላላችሁ። ዲናሞ፣ ዎተር ፓምፕ እነዚህን ሁሉ ነገሮች የሚነዳልን አልብሮካም። እነዚህን ሁሉ ነገሮች ኃይል የሚፈልጉ ነገሮችን በሙሉ ከሞተሩ ኃይል እየተቀበለ የሚነዳልን ኮሎ ይሆናል ማለት ነው። እና ስለዚህ ኮሎ በጣም ወሳኝ የሆነ የተሽከርካሪያችን ክፍል ነው። እና እድሜውን የሚያሳጥሩ ነገሮች ታዲያ ምንድን ናቸው? በስነ ስርዓትና በደንብ የማይሰራ ኮሎ ሞተራችን ሙሉ ለሙሉ ከጥቅም ውጭ እንዲሆን ነው የሚያደርገው። ኮሎ ከተሰበረ ወይም ከተበላሸ ሞተር ሙሉ ለሙሉ ከጥቅም ውጭ ነው የሚሆነው። እንደምትመለከቱት ይህንን ሁሉ አንድ ላይ አሰባስበው ይዞልን የሚዞረው ኮሎ ነው እና መኪና ላይ የሚነዱ ነገሮች በሙሉ እንግዲህ ሀይል የሚያገኙት ከዚህ ከኮሎ ነው ማለት ታዲያ ምንድን ነው ይሄ ኮሎ እንዲበላሽ የሚያደርገው ነገር፣ እድሜው እንዲያጥር የሚያደርገው ነገር ምንድን ነው? ከጥገና ስራ ጋር በተገናኘ ሊሆን ይችላል፣ ወይም ከአነዳድ ምን ሊሆን ይችላል የሚለውን ነው ዛሬ የምንመለከተው። የመጀመሪያው ነገር ሞተራችሁን አሳድሳችሁ ከሆነ ኮሎውን ደግፈው የሚይዙ እነዚህ እዚህ ውስጥ ብሮንዚናዎች አሉ። እዚህ ውስጥ ይሄ ይሄ እና ይሄ የአራት ሲሊንደር ስለሆነ አንድ ሁለት እና ከፊት ለፊት ደግሞ ሌላ ሶስተኛ ቦታ ላይ ተደግፈው ተይዟል ይሄ ኮሎ ከዚህ ከኢንጂን ብሎኩ ጋር የተያያዘው በእነዚህ ነው። ይሄ የሜን ጆርናል ይባላል። ኮሎ ዋና የሚደገፍበት ማለት ነው። እነዚህ ተደግፈው የሚያዝባቸው ብሎኖች በስነ ስርዓት የጠበቁ ካልሆነ በሚበባ በሚፈለገው ልክ ጠብቀው የታሰሩ ካልሆነ አሁን ይሄ ኮሏችን ከጥቅም ውጭ እንዲሆን የሚያደርግ ሊሆን ይችላል። በጣም ከታሰረም ችግር ነው። በስሱ ከታሰረም ችግር ነው። የሚታሰሩበት ቅደም ተከተልም አላቸው ለማጥበቅ ለማጥበቅ መጀመሪያ መሀል ላይ ያሉትን እያጠበቅን ከዛ ወደ ውጭ ነው እያጠበቅን መሄድ ያለብን። ይሄ ያው ሶስት ቦታ ብቻ ስለተደገፈ መጀመሪያ መሀል ያለውን ድብ እናድርገን እናስራለን። ከዛ ዳር እና ዳር ያሉትን እናጠብቃለን። ከአንድ በላይ እንደዚህ ከሶስት በላይ የሚሆን ጊዜም ከሆነ የሚጠብቅበት ቅደም ተከተል አለው እና ያንን ማድረጋችን የተገባ ነው። ስለዚህ ይሄ በስነ ስርዓት ካልታሰረ እዚህ ውስጥ ያሉት ቤሪንጎች ቶሎ ቶሎ ይበላሉ፣ ቶሎ ቶሎ ከጥቅም ውጭ ይሆናሉ። ቤሪንጉ ተበላሸ ማለት ይሄ የኮሎ አካል ተበላሸ ማለት ነው እና አንደኛው ይሄ በደንብ ያልታሰረ ከሆነ ነው። ስለዚህ ሁሌ ሞተር የሚያድሱ ሰዎች ኮሎን በሚያስሩበት ጊዜ ቶርክ ሬንች ነው መጠቀም ያለባቸው እንጂ ዝም ብሎ ቱቦ በመፍቻ በቱቦ አስረዝሞ ብቻ ማሰር የለባቸውም። ከዚህ ይልቅ ምን ያህል ኃይል ነው ያለፈው እዚህ ብሎን ላይ ምን ያህል ኃይል አለ የሚለው መታወቅ አለበት እና እሱን ለማድረግ ቶርክ ሬንች መጠቀማችን ግዴታ ነው። ሁለተኛው ኮሎ ቶሎ እንዲበላሽ የሚያደርገው ነገር በዚህ በኮሎ ጆርናል መሀል ይሄን ጆርናል ነው የምንለው። ይሄ የኮሎን ብረት እና በቤሪንጉ መሀል እቺ አቅፋ ምትይዘዋ ቤሪንግ በቤሪንጉ መሀል ያለ የዘይት ማሳለፊያ ክፍተት አለ። እሱ ክፍተት በትክክል የተጠበቀ መሆን አለበት እና ምን ያህል ነው ክፍተቱ የሚለው መለካት ይችላል። መጀመሪያ የቤሪንጉን ስፋት እንለካለን፣ ከዛ ይህንን እናነባለን፣ እናቀናነሳለን። ያቺ ክፍተት ብዙም መሆን የለበትም ትንሽም መሆን የለበትም። ወይም አንዳንዴ ደግሞ ፕላስቲክ ጌጅ የሚባል መለኪያ አለ። መሀል ላይ ታደረጉትና ስታስሩት ያንን ይጨፈልቃል። ምን ያህል ተጨፈለቀ የሚለውን ወረቀት መለኪያም ወረቀት አለ። እንደዚህ ያስጠግታችሁ ታዩታላችሁ። ምን ያህል ነው የተጨፈለቀው የሚለው በዚህ መሀል ያለውን ክፍተት ይነግራቸዋል። ይህንን ሳናረጋግጥ ዝም ብለን የምናስር ከሆነ አሁን ይሄም ችግር፣ በጣም ጥብቅ አድርጎ ጠቦ ከሆነ ዘይት መግቢያ ቀዳዳ ያጣል። እዚህ ውስጥ ዘይት አለ፣ ዘይት ማሳለፊያ ቀዳዳም አለ። ይው እንደምትመለከቱት እዚህ መሀል ዘይት አለ። ይሄንን የሚያለሰልሰው ዘይት እዚህ መሀል ላይ ገብቶ ዘይት ነው። በዚህና በብረቱ መሀል ብረትና ብረት እርስ በርስ እንዳይገናኙ ዘይት መሀል ላይ ሆነው ያንን መከላከል አለበት። አሁን በጣም ከጠበቀ ዘይት ማስገቢያ ቦታ እናጣለን፣ ብረት በብረት ነው የሚፋጨው ማለት ነው። ይሄ የኮሎ እድሜ እንዲያጠር ያደርጋል። በጣም ሰፊ ከሆነ ደግሞ ይሄ ኮሎ እዚህ ውስጥ እንዲህ ከፍ ዝቅ ከፍ ዝቅ እያለ ሊጫወታል፣ ሊደበድብ ነው ማለት። ወደ ላይ ሊጋጭ ወደላይ ወደታች ወደላይ ወደታች እያለ ሊደበድብ ነው ማለት ነው። ይሄም መሆን የለበትም። ስለዚህ ለእያንዳንዱ መኪና ምን ያህል መሆን አለበት ይሄ ስፋት የሚል መጠን አለ፣ ማንዋሉ ላይ የሚገለጽ ያንን ማረጋገጥ ይኖርብናል፣ እና ልክ ነው ልክ አይደለም። ያቺ መጠበቅ አለባት ያቺ ክፍተቷ። ካልተጠበቀች ወይ ቤሪንጉ መቀየር አለበት ይሄ መጠረብ የሚፈልግና ወፍራም ቤሪንግ ማስገባት የሚኖርብንም ከሆነ ተበልቶ ከሆነ ያንን ማድረጋችን የተገባ ነው። ሶስተኛው ኮሎ ቶሎ እንዲበላሽ የሚያደርገው ነገር ኮሎ በስነስርዓት ባላንስ ያልተደረገ ከሆነም ይሄ በፍጥነት ነው የሚዞረው። ሲዞር በጣም በፍጥነት ነው የሚዞረው። ነዳጅ መኪናችንን ነዳጅ ስንሰጠው እስከ አራት ሺ እስከ አምስት ሺ በአንድ ደቂቃ ውስጥ እስከ አራት ሺ እስከ አምስት ሺ ጊዜ ይዞራል። ስለዚህ ይሄ ኮሎ በፍጥነት ነው የሚሽከረከረው ማለት ነው እና በፍጥነት የሚሽከረከር ነገር ደግሞ ክብደቱ መመጣጠን አለበት። ይሄ ባላንሲንግ የሚባለው እሱ ነው የሚሰራው። ክብደቱ ካልተመጣጠነ ምን ይሆናል? ሲዞር መርገብገብ ይጀምራል። ከፍተኛ መርገብገብ ነው የሚያመጣው። ስለዚህ ኮሎ ክብደቱ መመጣጠን አለበት። እዚህ ብረት ላይ እነዚህ ቀዳዳዎች ይታያቸዋል። እነዚህ ቀዳዳዎች ክብደቱን ለማመጣጠን የተደረጉ ናቸው። ይሄው እነዚህ መሀል መሀል ላይ ያሉ ቀዳዳዎች ክብደት ለማመጣጠን ተብሎ ፋብሪካው ሲሰራ የተሰሩ ናቸው እነዚህ ቀዳዳዎች ማለት ነው። ይሄ እዚህም ጆርናሉ ላይ እናያለን። እዚህ ጋር ከባድ ከበድ ያለ ነገር ካለ ፋብሪካው በስቶ ያውጠዋል፣ ቦርቡሮ ያውጠዋል። እንደዚህ አድርገን ኮሎ ባላንስ ይደረጋል። አሁን የሆነ አዲስ ነገር እዚህ ኮሎ ላይ ሞዲፋይ ያደረግነው ነገር ካለ ባላንሱን ያባላሽብናል ማለት ነው። ለዚህ ነው ሁሌም ኮሎ ባላንስ መሆን አለበት የሚባል። ለምሳሌ አዲስ ፒስተንና አዲስ ኮኔክቲንግ ሮድ የምናስገባ ከሆነ ክብደታቸው ተመዝኖ ድሮ ከወጣው ክብደት ጋር ተመሳሳይ መሆን አለበት፣ መመጣጠን አለበት። የሁሉም መመጣጠን አለበት። ወደ ላይ የሚሄደው ክብደት ወደ ታች ከሚሄደው ክብደት ጋር እኩል መሆን አለበት። አለበለዚያ ኮሎ በፍጥነት ሲዞር ከፍተኛ የሆነ መርገብገብ ያበጣል። ስለዚህ ኮሎ ባላንስድ ካልሆነ እድሜው እንዲያጠር የሚያደርግ ነገር ሊሆን ይችላል። ሁሌም እንግዲያው ስንቀይር የምንቀይራቸው ከነበረው መጀመሪያ ከነበረው ጋር ተመሳሳይ የሆነ ነገር መሆን አለበት። ዙሩ ወጥ ሆኖ እንዲሰራ የሚያደርግልን እሱ ነው። አራተኛው ኮሎ ቶሎ እንዲበላሽ የሚያደርገው ነገር ይሄ ኮሎ ወደ ግራ ወደ ቀኝ፣ እንደዚህ ወደፊት ወደኋላ፣ ወደፊት ወደኋላ ብዙ መንቀሳቀስ የለበት። እሱ እንዳይንቀሳቀስ የምታግድ ትረስት ወሸር የምትባል እዚህ መሀል ላይ የምትገባ እዚህ መሀል በዚህ በኩልና በዚህ መሀል ከላይም ከታችም የምትገባ ትረስት ቤሪንግ የምትባላለች እሷ በሰነ ስርዓት አልገባች ከሆነ በሰነ ስርዓት አልተቀመጠች ከሆነ ወይም ተበልታ ከሆነ አሁን ይሄ ክራንክ ሻፍት ኮሎ ወደፊት ወደኋላ ወደፊት ወደኋላ ሊሄድ ነው። ሞተር ለምሳሌ ፍሬን ስትይዙ ክብደት ሁሉ ወደፊት ይሄዳል አይደል? ያኔ ኮሎ ወደፊት ሊጠጋ ነው። ነዳጅ ሰጥታችሁ ድንገት ወደፊት መኪናው መንደርደር ሲጀምር ደግሞ ክብደት ሁሉ ወደኋላ አይደለም ሄደው ያኔ ኮሎ ወደኋላ ሊንሸራተት። ከመጠን በላይ እንደዚህ ወደፊት ወደኋላ ወደፊት ወደኋላ የሚል ከሆነ አሁን አብዛኛው ነገሮች መጣመም ይጀምራሉ፣ መበላሸት ይጀምራሉ። በጫፍና በጫፍ ያሉት ሲሎች መቀደድ ይጀምራሉ። ዘይት ማፍሰስ ይጀምራል። ከዚህም በተጨማሪ ታይሚንግ ሊያበላሽብንም ይችላል። ስለዚህ ክራንክሻፍት ከግራ ወደ ቀኝ፣ ከግራ ወደ ቀኝ፣ ከፊት ወደ ኋላ፣ ከፊት ወደ ኋላ ብዙ መንቀሳቀስ የለበትም። እንደዛ የሚሆነው እዚሽ ጋር ያለችው ትረስት ቤሪንግ ተብላ የምትጠራው እሷ በስነ ስርዓት አልገባች ከሆነ ወይም ትክክል ያልሆነ ትረስት ቤሪንግ ከገባ ነው። እንደምታዩት በዚህ መሀል ክፍተት መሀል የምትገባ ቤሪንግ ነች። ከላይም ከታችም እናስገባታለን። እሷ ይሄ ወደ ግራና ወደ ቀኝ ወደፊትና ወደ ኋላ የሚያደርገውን እንቅስቃሴ ገድባ ትይዝልናለች ማለት ነው። ስለዚህ ትረስት ቤሪንጉ ልክ ነው ልክ አይደለም የዚህ እንቅስቃሴ ከዳ ወደዚህ ከጫፍ ወደ ጫፍ የሚሄደው እንቅስቃሴ ተገድቧል ወይስ አልተገደበም የሚለውንም ማጣራት ይኖርብናል። ከመጠን በላይ የሚንቀሳቀስ ከሆነ ስለሚበላሽ ማለት ነው። አምስተኛው ነገር እዚህ ላይ ያለ ቆሻሻ ነው። ክራንክ ሻፍታችን ቶሎ እንዲበላሽ የማያደረግ እዚህ ቤላው ላይ ወይም ደግሞ እዚህ ሜን ጆርናሉ ላይ ያለ ቆሻሻ ስንገጥም ይሄ ታድሶ ሲገጠም በደንብ ካልተጸዳ እዚህ ጋር ያሉ ቆሻሻዎች በኋላ ላይ ብረቱን መጫር ይጀምራሉ። ስለዚህ በደንብ ካልተጸዳ የዘይት ማለፊያ ቀዳዳ አለ። የዘይት ማለፊያ ቀዳዳዎቹ ውስጣቸው በደንብ ተጸድቶ በንፋስ፣ እቺ አሁን በንፋስ መመታት አለባት። በንፋስ ተመጥቶ እዚህ ውስጥ ያለ ቆሻሻ በሙሉ ተጠራርጎ መውጣት አለበት። አለበለዚያ ምን ይሆናል? እነዛ ቆሻሻዎች አንደኛ የዘይት መተላለፊያውን ይዘጋሉ። ሁለተኛ ቆሻሻ እንደ ብርጭቆ ወረቀት ነው። እዚህ መሀል ቁጭ ብሎ ይሄንን ሲፍቅ ነው የሚውለው ማለት ነው። አሁንም ክራንክሻፍታችን ወይም ኮሎችን ቶሎ እንዲበላሽ ሊያደርግ ይችላል። ሌላው ክራንክሻፍቱ ጥመት ካለበት ነው። ጥመት ማስለካት ሲባል ሰምታችሁ ይሆናል። ይሄ ክራንክሻፍት ከጊዜ ብዛት ወይም በደረሰበት የሆነ አይነት አደጋ መጣመም ሊጀምር ይችላል። አንድ ብረት ተጣመመ ማለት ሲዞር ይርገበገባል ማለት ነው እና ጥመት እያለው መገጠም የለበትም። መቃናት ካለበት መቃናት፣ መቀየር ካስፈለገው ደግሞ መቀየር አለበት። ስለዚህ ስድስተኛው ነገር ጥመት ነው። ኮሎ ስናስቀምጥ እንደዚህ አቁመን በቁመቱ ነው ማስቀመጥ ያለብን። ኮሎ ሲቀመጥ በነገራችን ላይ ወደ ጎን አስተኝቶ ማስቀመጥ አይመከርም ሊጣመም ስለሚችል ተብሎ ወደ ላይ ነው ቆሞ መቀመጥ ያለበት። ይሄ ቮላኖ በሚታሰርበት በኩል ቁጭ ታርጉትና ወደ ላይ አቁማችሁት ነው መቀመጥ ያለበት። እና እንደዛ አይነት ጥመት ካለው ጥመት እያለው ከተገጠመ ብዙ አያገለግለንም። ወዲያውኑ ሌሎች የመኪና ሞተር የአካል ክፍሎችን አበላሽቶ እሱም ሊሰበር ይችላል ማለት ነው። ሌላው ኮሎ እንዲበላሽ የሚያደርገው ነገር በጫፍ እና በጫፍ የዘይት ሲሎች አሉ። እነዚ ሲሎች በስነ ስርዓት አልተገጠሙ ከሆነ ዘይት ወደ ውጭ ማፍሰስ ይጀምራል። በዚህ በኩል አድርጎ የሚያፈሰው ወደ ፍሪ ሲሆን ይገባል፣ ወይም በዚህ በቦላኖ በኩል አድርጎ ወደ ውጪ፣ ወይም በዚህ በፊትለፊት በኩል በታይሚንግ ቼን በኩል አድርጎ ወደ ውጪ። ዘይት እንደዚህ የሚፈስ ከሆነ በኋላ ላይ ክራንክሻፍቱን ለማለስለስ የሚመጣ ዘይት እናጣለን ማለት ነው። እና የሲሎቹ በስነ ስርዓት አለመገጠም ሌላው ችግር ነው። ሲሎቹ በደንብ የተገጠሙ መሆን አለባቸው። ሲል ስትገጥሙ ከንፈሩ እንዳይታጠፍ መጠንቀቅ አለባችሁ። ዘይት መጀመሪያ ላይ ትንሽ ዘይት ቀባ ካደረግ ነው ከንፈሩ በደንብ ሳያስቸግር ተለጥጦ እንዲገባ ያስችልልናል። እንደዚህ አይነት ዳይናሚክ ሲሎች ዘይት ማፍሰስ ከጀመሩ አሁንም ኮሏችን ከጊዜ በኋላ ሊበላሽብን ይችላል ማለት ነው። ሌላው በመጨረሻ የምንመለከተው ይሄ እዚህ ላይ የሚታሰሩ የአካል ክፍሎች በስነ ስርዓት አልተገጠሙ ከሆነ ለማኑዋል መኪና እንደምታዩት ቮላኖ ነው የሚገጠምለት ክራንክሻፍት ፍላንጅ የሚባለው ብረት ላይ ከኋላ በኩል ይሄ ቮላኖ ይገጠምለታል። ቮላኖ ሲታሰር የሚታሰርባቸው ብሎኖች አንደኛ በትክክል ቅደም ተከተላቸውን ጠብቆ መታሰር አለባቸው። እንደዚህ እንደ ኮከብ ነው መታሰር ያሉት። አንድ እዚህ እናስራለን፣ ከዛ እዚህ፣ ከዛ እዚህ፣ ከዛ እዚህ፣ እንደዚህ እየሄድ እንደው ማሰር ያለበት አሁን። እንደዛ ካላሰር ነው ቮላኖ ሊጣመም ተጣሞ ሊገባ ይችላል። ተጣሞ የገባ ነገር ደግሞ ዙር ላይ ያስቸግራል። አውቶማቲክ መኪና ላይ ደግሞ በቮላኖ ምትክ ፍሌክሲ ፕሌት የሚባል ብረት ነው የሚገጠምለት። ፍሌክሲ ፕሌቱ ሲታሰርም የሚታሰርበት ብሎን አንደኛ በሚገባ ቶርክ መደረግ አለበት። ሁለተኛ ደግሞ ሲታሰር እሱም ቅደም ተከተሉን ጠብቆ መታሰር አለበት እና እዛ ላይ የሚገጠሙት ነገሮች በስነ ስርዓት አልተገጠሙ ከሆነ መኪናችን በስነ ስርዓት መስራቱን ይተውና መርገብገብ ይጀምራል። ኮሎ ከተርገበገበ ደግሞ የጊዜ ጉዳይ ነው እንጂ መሰንጠቁ ከዛ በኋላ መሰበሩ አይቀርም ማለት ነው እና እነዚህ ናቸው እንግዲያው። ስለዚህ ሁሌም ኮሎ ጋር በተገናኘ በተለይ ሞተር የምታድሱ ሰዎች አንደኛ ክሊራንሶቹ በደንብ መጠበቃቸውን በዚህ መሀል ያለው ሬጅስትሮ ይሄ ጋቡ ክፍተቱ በጣም ትክክል መሆኑን ማረጋገጥ አለባችሁ። ብሎን የተባለ የሚታሰር ብሎን በሙሉ እዚህ ኮኔክቲንግ ሮዱ ሲታሰር የዚህ የቤላ እና እነዚህ ብሎኖቹ በሙሉ በሚገባ መጠን መታሰር አለባቸው። ከዛ መጽዳት ደግሞ ይኖርበታል። በተለይ ዘይት የሚያልፍባቸው እነዚህ መተላለፊያዎች ከታጠበ በኋላ በንፋስ መጽዳት አለባቸው። እዚህ መሀል ያለ ምንም አይነት ቆሻሻ እንዳይኖር መደረግ አለበት። እንደዚህ የምናደርግና እንደዚህ አይነት ጥንቃቄ የምናደርግ ከሆነ ዘይቱን ጠብቀን የምናሽከረክር ከሆነ ኮሎ ሳይበራሽ ለረጅም ጊዜ ሊያገለግለን ይችላል። አሁን እዚህ ቪዲዮ ላይ ቀስ ብሎ ሲዞር ነው የምንመለከተው እንጂ መኪና ላይ በፍጥነት ነው የሚዞረው ወደ አራት ሺ አምስት ሺ ስድስት ሺ እንደዚህ በፍጥነት ነው የሚዞረው። እንደዚህ በፍጥነት የሚዞር ነገር ደግሞ በጣም እንክብካቤ ሊደረግለት ይገባል። እንግዲህ እነዚህ ናቸው ከብዙ በጥቂቱ ኮሎ እድሜው እንዲያጥር የሚያደርጉ ብልሽቶች እነዚህ ናቸው። ልናደርግ የሚገባውንም ጥንቃቄ ጭምር በዚህ ቪዲዮ ላይ ተመልክተናል። የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። ይህም ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ይጠቅመዋል የምትሉት ሰው ካለ ደግሞ ማጋራት አትርሱ። የዛሬው ቪዲዮአችን እንግዲህ የተመለከትነው ይህንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛል።